በአይሪሽ ገጠራማ አካባቢ ከሚገኙት የባህል አዳራሾች አንስቶ እስከ ሆሊውድ ትላልቅ መድረኮች ድረስ የአንድ ሰው ስም በተለየ ሁኔታ ጎልቶ ይታያል። ሊያም ኒሰን። የእሱ ጥልቅ ድምፅ ስሜት ገላጭ ሆኖ አይኖቹና የማይናወጥ ቁመናው በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ቀልብ ስቧል። ግን ይህ የትወና ታሪክ እንዴት ተፈጠረ? የሊያም ጆን ኒሰን ታሪክ በሰሜን አየርላንድ ባሊሜና ካውንቲ አንትሪም ሰኔ 7 ቀን 1952 ተጀመረ። ገና ከልጅነቱ ጀምሮ ሊያም ከተራው ሕይወት የተለየ ፍላጎት እንደነበረው ግልጽ ነበር። እናቱ ኪቲ የምግብ አብሳይ ነበረች፣ አባቱ በርናንድ ደግሞ የአንደኛ ደረጃ ትምህርት ቤት ዘበኛ ነበር። በትህትና ቤተሰብ ውስጥ ያደገው ሊያም ከልጅነት ጀምሮ ጠንክሮ የመስራት ዋጋን ተማረ። ገና በዘጠኝ ዓመቱ ሊያም ቦክስ መማር ጀመረ። ይህ ስፖርት የዲሲፕሊን ትምህርቶችን ብቻ ሳይሆን ወደፊት ለሚኖረው የትወና ሥራ የሚጠቅም ጠንካራ አካላዊና አእምሯዊ ጥንካሬም ሰጠው። በትምህርት ቤት ጥሩ ተማሪ የነበረ ቢሆንም የትወና ፍላጎቱ በልጅነቱ ብልጭ ድርግ የሚል ነበር። ከባሊሜና ቴክኒካል ኮሌጅ በኋላ ሊያም በቤልፋስት የንግሥት ዩኒቨርሲቲ ገባ። በዚያ የፊዚክስና የኮምፒውተር ሳይንስ ለመማር ቢሞክርም የትወነው ዓለም ወደር በሌለው ሁኔታው ይስበው ነበር። ከዩኒቨርሲቲው ወጥቶ ብዙም ሳይቆይ በቤልፋስት በሚገኘው ሊሪክ ፕሌየር ቲያትር ቤት ለመቀላቀል የመጀመሪያውን እርምጃ ወሰደ። ይህ ቲያትር ከዩኒቨርሲቲው ትምህርት ቤት የተለየ አይነት ነበር። እዚያ ሊያም በእውነተኛ ሕይወት ላይ ተመስርቶ መማር ጀመረ። የእጅ ሥራውን በጥንቃቄ እየተማረ በመድረክ ላይ የተለያዩ ገጸ ባህርያትን የማሳየት ጥበብን አዳበረ። የሊያም ቀደምት የቲያትር ልምዶች የትወና ብቃቱን ለማጎልበት ወሳኝ ነበሩ። ከመጀመሪያዎቹ ሚናዎቹ አንዱ በ1978 ዘፒልግሪምስ ፕሮግሬስ በተባለው ፊልም ላይ ነበር። ከአንድ ዓመት በኋላ ከሊሪክ ቲያትር ወደ ደብሊን ኤቢ ቲያትር ተዛወረ ይህም በአየርላንድ ውስጥ ካሉት እጅግ ክቡር የቲያትር ኩባንያዎች አንዱ ነው። ከአንድ ዓመት በኋላ ከሊሪክ ቲያትር ወደ ደብሊን አቢ ቲያትር ተዛወረ ይህም በአየርላንድ ውስጥ ካሉት እጅግ ክቡር የቲያትር ኩባንያዎች አንዱ ነው። በአቢይ ቲያትር ያሳለፈው ጊዜ የሊያምን ችሎታዎች የበለጠ አሳደገው። የሆሊውድ ደጃፍ ከመድረሱ በፊት ሊያም በትወናው ዓለም ውስጥ ራሱን ለማስረጽ ዓመታትን አሳልፏል። ከቲያትር መድረኮች እስከ ትናንሽ የፊልም ሚናዎች ድረስ ያለው ጉዞ ጥልቅ ትምህርትና ልምድ አስገኝቶለታል። የእሱ ትጋት፣ ቁርጠኝነትና ተፈጥሯዊ ችሎታው ለታላቅ ነገር እየገፋው እንደነበር ግልጽ ነበር። ሊያም ኒሰን የተወለደበትና ያደገበት አካባቢ የሰሜን አየርላንድ ትሕትናና የቦክስ ቀለበት ውስጥ ያለው ጥንካሬ፣ ቲያትር ቤቶች ውስጥ ያገኘው የትወና ጥበብ፣ እነዚህ ሁሉ ታላቅ ተዋናይ ሊያም ኒሰን ለመሆን የረዱት መሰረቶች ናቸው። የእሱ ታሪክ ከአንድ ትንሽ ከተማ ልጅ እንዴት የዓለም አቀፍ ኮከብ እንደሆነ የሚያሳይ አነቃቂ ምሳሌ ነው። ሊያም ኒሰን የአየርላንዳዊ ተዋናይ ልዩ በሆነ ድምፁና በጠንካራ ገጽታው ይታወቃል። የትወና ህይወቱን በትወና ትምህርት ቤትና በቲያትር ቤቶች ካሳለፈ በኋላ የሆሊውድ በሮች ለሱ መከፈት ጀመሩ። የሊያም ኔሰን ምስሎች በ1990ዎቹ መጀመሪያ ላይ እንደ ዳርክማን ባሉ ፊልሞች ላይ ባሳየው ሚና ወደ አሜሪካ ታዳሚዎች ዘልቆ መግባት ጀመረ። ይህ ፊልም የተለየ የጀግና ሚናን ለመጀመሪያ ጊዜ እንዲጫወት ዕድል ሰጠው። ነገር ግን እንደ ኢሮፓውያን አቆጣጠር በ1993 ስቲቨን ስፒልበርግ ባዘጋጀው ሺንድለርስ ሊስት ፊልም ላይ ኦስካር ሺንድለርን ሲጫወት ነበር የዓለም አቀፍ ትኩረት የሳበው። ይህ ሚና ለአካዳሚ ሽልማት እጩነት አስገኘለትና የሆሊውድ ኮከብነቱን አጠናከረው። ከዚህ ስኬት በኋላ የሊያም ሥራ እጅግ በጣም የተለያዩ የሆኑ ገጸ ባህሪያትን በማሳየት ቀጥሏል። ከታሪካዊ ድራማዎች እስከ የፍቅር ፊልሞች ድረስ ባለው ሰፊ ክልል ውስጥ አስደናቂ ትወናዎችን አሳይቷል። በ1999 ደግሞ ስታር ዋርስ ኤፒሶድ ዘ ፋንተም ሚናስ ላይ ኩጎን ጂንን በመጫወት የአድናቂዎችን ቁጥር በከፍተኛ ሁኔታ ጨመረ። በኋላ ሕይወቱ በቴክን 2008 ፊልም ላይ ብራያን ሚልስን በመጫወት አዲስ የድርጊት ጀግና ማንነትን አገኘ። ይህ ፊልም ሊያም ኔሰንን እንደ የማይቆም የድርጊት ኮከብነት አስመዘገበው። ከዚያን ጊዜ ጀምሮ በርካታ የድርጊትና ትሪለር ፊልሞችን በመስራት ስኬታማነቱን ቀጥሏል። የሊያም ኔሰን የሆሊውድ ጉዞ የብዙዎቹን ቀልብ የሳብና ትልልቅ የፊልም ፕሮጀክቶችን መምራት እንደሚችል ያረጋገጠ ጉዞ ነው። ሊያም ኔሰን የዘመናችን የሆሊውድ ታላቅ ኮከቦች አንዱ ሆኖ ለትወና ጥበብ የሰጠው አስተዋጽኦ የማይረሳ ነው። እንደ አውሮፓውያን አቆጣጠር በ2008 ሊያም ኔሰን የተወነበት ቴክን ፊልም ሲለቀቅ ማንም ሰው እንዲህ ያለውን ዓለም አቀፍ ስኬት አላሰበብ ነበር። ይህ ፊልም የሊያም ኒሰንን የትወና ሕይወት አዲስ ምዕራፍ ከፈተ፣ እንዲሁም በሆሊውድ የድርጊት ፊልሞች አዲስ አቅጣጫ ጠቆመ። ፊልሙ የተጸነሰው በታዋቂው የፈረንሳይ ጸሐፊና ፕሮዲውሰር ሉክ ቤሶን ነው። ቤሶን ከፒየር ሞሬል ጋር በመሆን የቀድሞውን የሲአይኤ ወኪል ብሪያን ሚልሰን ታሪክ ፈጠሩ። ሚልስ ልጁ ታፍና ስትወሰድበት ለማዳን የሚያደርገውን የማይቆም ትግል የፊልሙ ዋና ማጠንጠኛ ነው። የብሪያን ሚልሰን ገጸ ባሕሪ ለመጫወት መጀመሪያ ላይ ብዙም ፍላጎት አልነበረውም። ከዛሬ ጀምሮ ግን በታሪክ የራሱን ከበሬታ ጠብቆ ቆይቷል። ኔሰን በወቅቱ በዋናነት ድራማዊ ሚናዎችን ይጫወት የነበረ ሲሆን፣ የድርጊት ፊልም ጀግና የመሆን ሀሳብ ለሱ አዲስ ነበር። ሉክ ቤሶን ግን ሊያም ኔሰን ለገጸ ባህሪው የሚያስፈልገውን ክብደት፣ ቁርጠኝነትና አባትነት ስሜት ማምጣት እንደሚችል እርግጠኛ ነበር። ኔሰን ለዚህ ሚና ልዩ ስልጠናዎች ወስዶ የትወና ችሎታውን ከአካላዊ ብቃት ጋር በማጣመር የብዙዎችን ቀልብ የሳበ ድንቅ አባትነትና የድርጊት ኮከብነት ጥምረት አሳይቷል። ኔሰን ለዚህ ሚና ልዩ ስልጠናዎችን ወስዶ የትወና ችሎታውን ከአካላዊ ብቃት ጋር በማጣመር የብዙዎችን ቀልብ የሳበ ድንቅ አባትነትና የድርጊት ኮከብነት ጥምረት አሳይቷል። ፊልሙ በሰሜን አሜሪካ ከመለቀቁ በፊት በአውሮፓ ውስጥ ስኬት አግኝቶ ነበር። ነገር ግን በዩናይትድ ስቴትስ ሲጀመር ማንም ያልጠበቀው ነገር ተከሰተ። ፊልሙ በቦክስ ኦፊስ ከ226 ሚሊዮን ዶላር በላይ በማግኘት እጅግ በጣም ስኬታማ ሆነ። ይህ የሆነበት ምክንያት ፊልሙ ፈጣን ከማይቋረጥ የድርጊት ትዕይንቶች ጋር ስሜታዊ ይዘትን በማጣመሩ ነው። የብሪያን ሚልስ ዊል ፋይንድ ዩ ኤንድ አይ ዊል ኪል ዩ የሚለው ዛቻ የአንበሳ አባት ጥበቃ ተምሳሌት ሆኖ ተቀባይነትን አገኘ። ተመልካቾች ፊልሙን የወደዱት ለአንድ ዓላማ ብቻ ያተኮረና ቀጥተኛ የድርጊት ትረካ ስላለው ነው። ምንም አላስፈላጊ የፍቅር ትዕይንቶች ወይም ረጅም ንግግሮች አልነበሩም። ፊልሙ እያንዳንዱን ትዕይንት ለታሪኩ እድገት በመጠቀም ተመልካቾቹን ከአንደኛ ደቂቃ ጀምሮ ይዞታል። የኔሰን አሳማኝ ትወናና የድርጊት ቅደም ተከተሎች አፈጻጸም በተለይም በእድሜው ደረጃ ተመልካቾቹን እጅግ አስገርሟል። ሊያም ኔሰን ለቴክን የመጀመሪያ ፊልም የተከፈለው ክፍያ መጀመሪያ ላይ በአንፃራዊ ሁኔታ ዝቅተኛ እንደነበር ይገመታል። ነገር ግን ፊልሙ ባገኘው አስደናቂ ስኬት ምክንያት ለቀጣዮቹ ቴክን ቱ እና ቴክን ስሪ ፊልሞች እጅግ በጣም ከፍተኛ ክፍያ እንዲከፈለው አስችሎታል። ለእያንዳንዳቸው ከ15 እስከ 20 ሚሊዮን ዶላር በላይ እንደተከፈለው ይነገራል። ይህ ቴክን ፊልም በሙያ ውስጥ የገንዘብ ገቢውን በእጅጉ የለወጠ መሆኑን ያሳያል። የፊልሙ ዝና ከፍ እያለ ሲሄድ ትችትም ተከትሎ መጣ። አንዳንድ ተቼዎች ፊልሙን ከመጠን በላይ አመፅ የበዛበትና ቀጥተኛ ብለው ሲገልጹት፣ ሌሎቹ ደግሞ አስደሳችና ውጤታማ የድርጊት ፊልም በማለት አድንቀውታል። በተለይ የብሪያን ሚልሰን ገጸ ባህሪ አቀራረብ በአንዳንድ ክበቦች ዘንድ የስቴሪዮ ታይፕ ነው በሚል ተተችቷል። ይሁን እንጂ ፊልሙ ባገኘው ሰፊ ተቀባይነት የተነሳ እነዚህ ትችቶች በአድናጮች ዘንድ ብዙም አልተሰሙም። ቴክን የሊያም ኒሰንን ሥራ ሙሉ በሙሉ ለውጦታል፣ ከድራማ ተዋናይነት ወደ ዓለም አቀፍ የድርጊት ኮከብነት እንዲሸጋገር አስችሎታል። ከዚህ ፊልም በኋላ በርካታ ሌሎች የድርጊት ፊልሞችን በመስራት የድርጊት አባት የሚል ቅጽል ስም አግኝቷል። ቴክን የ21ኛው ክፍለ ዘመን የድርጊት ፊልሞች ምሳሌ ሆኖ እንዴት ቀላል ታሪክ በአሳማኝ ትወናና ቀጥተኛ ዳይሬክተር ታላቅ ስኬት እንደሚያመጣ አሳይቷል። ሊያም ኔሰን በፊልም ሥራው ብዙ ታላቅ ገጸ ባህርያትን ተጫውቷል። ነገር ግን ከትወና ባሻገር የራሱ የሆነ የግል ሕይወት፣ ፍቅርና ፈተናዎች አሉት። የትዳር ህይወቱ በተለይ ከሚስቱ ናታሻ ሪቻርድሰን ጋር የነበረው ግንኙነት እጅግ ልብ የሚነካ ታሪክ ነው። ሊያም ኔሰን ህይወቱን ሙሉ በፍቅር የወደቀው በአንድ ሴት ብቻ ነው፣ እንግሊዛዊቷ ተዋናይት ናታሻ ሪቻርድሰን። ለመጀመሪያ ጊዜ የተገናኙት እንደ አውሮፓውያን አቆጣጠር በ1993 አና ክሪስቲ በተሰኘው የብሮድዌይ ተውኔት ላይ አብረው ሲሰሩ ነበር። በዚያን ጊዜ ናታሻ ትዳር ቢኖራትም በመካከላቸው የነበረው ኬሚስትሪ የማይካድ ነበር። ብዙም ሳይቆይ ፍቅራቸው አብቦ ናታሻ የመጀመሪያ ትዳሯን አፍርሳ ከሊያም ጋር ግንኙነት ጀመረች። በ1994 ተጋቡ። ትዳራቸው የፍቅር የመተሳሰብና የመከባበር ተምሳሌት ነበር። ሁለት ወንዶች ልጆችም ወለዱ፣ ሚካኤል እና ዳንኤል። ቤተሰባቸውን ከሆሊውድ ግርግር ርቀው በኒውዮርክ ሚል ብሩክ በሰላም ለማሳደግ መርጠው ነበር። ሊያም ሁልጊዜም ናታሻን የህይወት የፍቅር በማለት ሲገልጻት ነበር። እሷም ለሱ ትልቁ ድጋፍና መነሻው ነበረች። በጋራ በፊልም ስራዎች ላይም ተሳትፈዋል። ለምሳሌ ኔል 1994 በተሰኘው ፊልም ላይ አብረው ሰርተዋል። ሕይወታቸው በደስታ የተሞላ ቢመስልም በ2009 አስደንጋጭ ክስተት ተከሰተ። እንደ አውሮፓውያን አቆጣጠር በ2009 ታሻ ሪቻርድሰን በካናዳ በበረዶ መንሸራተት ላይ ሳለች በደረሰባት አደጋ ከዚህ ዓለም በሞት ተለየች። ይህ ክስተት ሊያምን እና ቤተሰቡን ክፉኛ ነካው። ሊያም ኔሰን የሕይወቱ አብዛኛው ክፍል እንደጠፋበት ተናግሯል። የሚወዳትም ሚስቱን ማጣቱ በሕይወቱ ላይ ትልቅ ጠባሳ ጥሏል። ከባለቤቱ ሞት በኋላ ሊያም ስለ ፍቅርና ግንኙነት የነበረው አመለካከት ተለወጠ። ሁለተኛ ትዳር ላለመመስረት ወሰነ እና ናታሻን ማስታወሱ የህይወቱ ትልቅ ክፍል ሆነ። ስለሚስቱ ብዙ ጊዜ በግልጽ ይናገራል ፍቅራቸው የዘላለም እንደሆነ በመግለጽ። በዚህ ሁሉ የሐዘን ጊዜ ውስጥ ልጆቹ ሚካኤልና ዳንኤል ለሱ ትልቁ መጽናኛ ነበሩ። ሊያም ሁለቱንም ልጆቹን በፍቅርና በጥንቃቄ አሳድጓል። ልጆቹም በአሁኑ ጊዜ የራሳቸውን ህይወት እየመሩ ነው። ሊያም ኔሰን በሙያው ብዙ ስኬትን ቢያገኝም የግል ህይወቱ ግን ከትወነው ዓለም በተለየ መልኩ በታላቅ ፍቅርና ታላቅ ህመም የተሞላ ነው። ታሪኩ ስለ እውነተኛ ፍቅር ዘላቂነትና የሰው ልጅ ሐዘንን እንዴት ተቋቁሞ ወደፊት እንደሚቀጥል ያሳያል።